ሰላም ጤና ስጥልኝ። ውድ እህት ወንድሞቼ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። በቅድሚያ ይቅርታ ላለሁኝ ባለፈው መጨረሻ በለቀቁት ቪዲዮ ብዙዎቻችሁ የላካችሁት ሜሴጅ ላይ ኮመንታችን ኮመንታችሁን አንብቤ መልስ ለመስጠት ስላልቻልኩኝ በቅድሚያ አሁንም አመሰግናለሁኝ፣ ግን ይቅርታ ጠይቃለሁ። ያልሰጠውበት ደግሞ ምክንያት ምን መሰላችሁ? በእውነት ነው የምላችሁ የዚህ የአቤል ሁኔታ በጣም በጣም ከአይምሮ በላይ ሆኖብኝ የሰማሁትን ምንድን ነው የሰማሁትን ማመን እስኪያቅተኝ ስለነበር፣ በእርግጥ በእውነት ነው የምላችሁ እርግፍ አድርጌ ነው የተውኩት። በቃ ማዳመጥ መስማትም ነው ያልፈለኩት። በጣም የአቤል ሁኔታ የገባበት ሁኔታ የመጣው ዙሪያ ጥምጥሙ በጣም ከባድ ስለሆነ ነበረ። በቃ መርስ እንኳን መርስ ለመስጠት ገብቶ ዩቱብ መከታተል እስኪያስጠላኝ ድረስ ማለት ነው እና ዝሮ ዝሮ ግን መጨረሻውን እንደሚያወጡት ስላወ ሳወቅኩኝ ዛሬ ገብቼ ሳየው ያው እናትዬው ያደረጉትን ኢንተርቪው ያየሁኝ እና ነገሮቹን በሌላ መንገድ እንዳይ አደረገኝ። ይሄ ጉዳይ አሁን አቤል የገባበት ሁኔታ ሌላ ሌላ ነገር የኋላው የኋላ የእያንዳንዳችን የቤተሰቦቻችን ህይወት ሁኔታ እንዳጤን አደረገኝ። ይሄ ፊት ለፊት የሰማችሁትን ግጥም ከወደዳችሁት ወደ መጨረሻ ሙሉውን ማዳመጥ ትችላላችሁ። ስለ ግጥሙም ያላችሁን አስተያየት እንደተለመደው ጠበቃለሁኝ። እስኪ ለማንኛውም እስኪ ቪዲዮ አይተን እንመለስ። ያለው በአንቺ ስም ነው፣ ባለቤትነቱ የአንቺ ነው። የከፈለግሽ ምዝጋት ከፈለግሽ መሸጥ ከፈለግሽ እንደፈለግሽ ማድረግ የምትችይው አንቺ ነሽ አይደል? በዚህ ሁኔታ ውስጥ ግን የሆኑን ለአመት ስለዚህ ድርጅት ለአቤል አንድም ቀን እንዲኑ ብለሽ ነው ነግረሽ አታውቂም። ለምን ለምን መሰለህ? ከዚህ ከወንድሜ ጋር አይግባቡም። ቅድም ገልጭላ አይግባቡም፣ ብዙ እንትን ይላሉ። እሱም ስለ እሱ ነገር እንዳታለሽ ይለኛል። ይሄኛውም ዝም በይ አንቺ ስለ እሱ ነገር አታውሪ እሺ። ሁለቱ አይጣጣሙም። አንደኛ፣ ሁለተኛ ደግሞ ቃለሽ ስለሆነ አቤል እንዳያውቅ ስላለሽ እሺ፣ ሌሎቹስ ግን? አቤል ቀደም ሲል ያውቃል። ቀደም ብሎ እንደሚገዛልኝ ያውቃል። ቀደም ብሎ ቤት ቤት ነው ነገር፣ ያው እኛ እሱ ቤት ነበር መጀመሪያ። እኔ አቤል ከአጎቱ ጋር ወንድምና አወቁ እነሱ ካወቁ እኮ ወሬ እኮ አይደበቅም። አሁን እዚህ ያወራ ነው ይሄዳል እንደ ነፋስ። እንግዲህ እንደሰማ ነው ልዑል ሲጠይቃት ለአቤል እናት ይህም ሁሉ ጉድ ይህ ሁሉ ድርጅት ባለቤት ስትሆን፣ ንብረት ባለቤት ስትሆን፣ ይህ ሁሉ ነገር ሲደረግ ልጆቿ አያውቅም አይደል? እንግዲህ ይሄ ሲሆን ምን አሰብኩ መሰላችሁ? እንግዲህ የኛ እኛ በራሳችን እኛ ኢትዮጵያውያኖች ብዙ ጊዜ ድብቆሽ ነን። እኔ ዞር ብዬ የራሴንም ሕይወት ማጥናት ስጀምር ሳስበው ማለት ነው እኔ በቤተሰቦቼ ቤተሰቦቻችን እያንዳንዳችሁ ስታስቡት ቤተሰቦቻችሁ እንደ ልጅ ቁጭ ብለው ይሄ ነው ይሄ ነው ብሎ የሚነግሩን ታሪክ የለም። በራሴ ባደኩበት እናትና አባቴ ይሄ ነው ይሄ ነው ብለው የነገሩኝ ነገር የለም እና ይሄ ድብቅነታችን እንደ ማህበረሰብ ይጎዳናል ብዬ ነው የማስበው። አሁን እናትየዋ ለልጃቸው አለመንገራቸው ምናልባት ይሄ እሱ ስለማይወደው ሳይሆን በቃ እኛ እንደ ባህል ለልጆቻችን ቁጭ አድርገን ይሄ ነው ይሄ ነው ብሎ ምስጢርን ወይም መወያየትን እንደ ባህል አናቀውም አለመድንም። እና ይሄ ነገር በእውነት ነው የምላችሁ ይኸው ጉዳት አለው። መነጋገር እንደ ቤተሰብ አንድ ነገር ሲሆን ቁጭ ብሎ መነጋገር ለልጆች እናትና አባት ያለውን ነገር ንብረትም ሆነ ምናምን ማሳወቅ ለልጅ ጥሩ ነው ብዬ ነው አሁን ይሄ ነገር በቃ ትክክል እንዳልሆነ የተገነዘብኩበት ቪዲዮ ነው ይሄ። እያንዳንዳችሁ ጠይቁ። በቤተሰቦቻቸው ጋር ንብረት ይኖሯቸዋል። ይሄን ይሄን ከዚህ እስከዚህ ንብረት አላችሁ፣ ንብረት አለን ብሎ የሚያወያይ ቤተሰብ አለ? እስኪ ካለ ነገሩኝ። እኔ ግን እኔ ባደግኩበት እኔም በቤቴም በማቀው አካባቢ እኔም ራሴ ባለኝ እንኳን ልጆቼን እንደዚህ ነው እንደዚህ፣ ይሄ ነገር አለኝ ይሄ እንደዚህ ያላችሁ እንደዚህ ያላችሁ ዞሮ ዞሮ እኛ ብንሞት የልጆቻችን ንብረት ነው አይደል? ይሄ ነው አላችሁ፣ ይሄ ነው ብሎ ማወያየት ነገር አልለመድንም። እንደ ባህል አርገን ይዘነዋል። ይሄ ነገር በተቃራኒ ግን ደግሞ የኔ ባለቤቴ ትንሹንም ትልቁንም ነገር ለልጆች ማካፈል ይፈልጋል እና ሁሉን ነገር ሲናገር እኔ እንደውም እኔ ካደግኩበት አንጻር ከማህበረሰቡ ያንን ነገር ስላለመድኩኝ እንዲህ ለምንድን ነው እነዚህ ሁሉን ነገር የምትነግራቸው ብዬ ባለቤቴን እንትን እለዋለሁ እና እሱ ግን ሁሉን ነገር ማወቅ መቻል አለባቸው ይላል እና አሁን ትክክለኛ መሆኑን እኔ ከዚህ በፊት ትክክል አይደለም ብዬ የምለውን ቤቴ ውስጥ ሁሉን ነገር ማወቅ አለባቸው የሚለውን በትክክል የተረዳውበት ነገር ይሄ ቪዲዮ ነው ማለት ይችላለሁ። ለምን እናትየዋ ይህን ሁሉ ሲያደርግ በእርግጥ አጎቱ ጋር ልጃቸው ቢላአላም ግን ሴትየዋ ንብረት አለች ተብላ የድርጅት የዚህ አንድ አይደለም ሁለት ሶስት ድርጅት ሲኖራቸው አንድ ነገር ቢሆን ለራሴ ነው ያደረገው እና የኔ ንብረት ነው ብለው እንኳን ለልጆቻቸው ያላካፈሉበት ይሄኛው ያደግንበት የመጣንበት፣ በቃ ልጆች ምንም ነገር ማወቅ ያለባቸው የሚባለው ነገር ሴትዮዋም ላይ ስለነበረ ነው ብዬ ነው ማስበው። ያ ለምን ይሄ የራሴ ማስተሳሰብ ስለሆነ እኔ ሁሉን ነገር ለልጆቼ ቀርቶ ለባሌ ሁሉን ነገር አልነግረውም። ይሄ ነው ይሄ ነው ብዬ ስለ ቤተሰቦቼ ብዙ ነገር አልነግረውም። ለምን ያ ድብቅነታችን የእኛ ያደግንበት የመጣንበት ማህበረሰብ ሁሉን ነገር ተነግሮን ቁጭ ብለን ተወያይተን ስላላደግን ይሄ ነገር ተጽዕኖ ስላደረገ እኔም በቤት እያየሁት ነው። ይሄ ነገር መሆን የለበትም እህት ወንድሞች፣ በእውነት ነው የምላችሁ። አሁንም ቢሆን እኔ ራሴ በራሴ አሁን አስተካክላለሁ ብዬ ለራሴ ቃል ገብቻለሁ። ምንም ነገር ቢሆን ሼር ማድረግ ነው ለቤተሰብ ጥሩ። አሁን ይህንን ነገር ሼር አድርገው ቢሆን ኖሮ በልጃቸው ከልጃቸው አድርገውት ቢሆን ኖሮ እዚህ ጋር ሳይደርስ ድሮ ያውቀው ነበር ማለት እችላለሁ። ወይም ደግሞ ይህ ጥቃት ለጥቃት አይዳረግም ነበር። ሰውየው ይህን ያክል ዘልቆ አይሄድም ነበር ብዬ አስባለሁ። እና ወንድሞቼ፣ እውነት ነው የምላችሁ የእኛ አንዳንድ ጊዜ የምንከተለው ልክ እንደ ባህል ብለን የምንለውን ጥሩ ነገር ነው እንጂ መውሰድ የለብን ጎጂ ነበር ባህልን ግን መተው መቻል አለብን። እኛ ጥሩ ባህል አለን፣ ሬስፔክት ነን በቃ መከባበር እንወዳለን፣ ቤተሰብን፣ ጎረቤትን ማፍቀር ምናምን ነገር እኛ ያደግንበት ባህል ነው። ግን ይሄ እንደ ቤተሰብን ልጅ ሲያወራ ውጣ ምናምን ማወቅ የለብህም መናገር የለብህም የምንላቸው ነገሮች ግን እንደሚጎዱ ነው። በእውነት ነው የምላችሁ፣ ለምን ልጅ ነው ነገ ከበው ነገ ወዲያ አዋቂ የሚሆነው እና ይሄ ዲስከሽን ባህል ምናምን ስለሌለን ይህን ነገር በጣም ነው የሚጎዳ፣ ነው እምላችሁ በእውነት ነው እምላችሁ። ነገሮች እኛን የሚጠቅሙ መሆን አለባቸው። ከሌላው ደግሞ ባህል፣ ከሌላው ህብረተሰብ የምንወስዳቸው መልካም ነገሮችን መውሰድ መቻል አለብን። መጥፎ መጥፎውን ትተን ባህላቸው ለሌሎቹ የሚሰጡን ለምሳሌ ልጆችን ቁጭ አድርጎ መወያየት፣ ዲስከሽን ማድረግ ምንድን ነው የከፋችሁ፣ ምንድን ነው የማይመቻችሁ ብሎ መወያየት፣ ክፍተት የሚፈጠረውን ነገር ስለሚያቀል ያ ነገር ብንለምደው ያንን ነገር ብናዳብረው ለቤተሰቦቻችን ቅርብ ብንሆን ለልጆቻችን ቅርብ ብንሆን የሚለውን ነገር እንግዲህ ሁሉም ሰው የወለደ ሰው ካለ እንደኔ ያንን ነው እንዲያደርጉ የምፈልገው። ለምን ያ ነገር ያቀርባል አያርቅም ብዬ ስላሰብኩኝ በዚህ አሁን በአቤል ሁኔታ ስላየሁት ጭምር ነውና እርስ በራርስ መወያየት፣ ሸር መደራረግ፣ ሀሳብ መቀያየር ይልመድብን እንደ ባህር ብዬ እላለሁ። ይህን ስለዚህ ጉዳይ እናንተ የምትሉትን ደግሞ በሰፊው ይጠበቃለሁ፣ እህት ወንድሞች። ሌላው ደግሞ እንግዲህ ካለኛ ከጥቂት ካነበብኩት አስተያየታችሁ ተነስቼ ነው። አዎ እኛ ብለናል፣ እነዚህ ጀግኖች ወንድሞቻችን ከጎናቸው ያሉ ሰዎች ናቸው፣ አሁን እያጠቋቸው ለነዛ ደግሞ መፍትሄ እየሆናቸው ያሉት ብለናል። አሁን አየን፣ በተሞም በሚኬም ሁሉም እነዛ ሰዎች ሰርጸው ገብተው የራሳቸውን ሰው በገንዘብ በጥቅም እያያዙ ተመልሰው እንዲያጠቋቸው ያደርጋሉ ብለናል፣ እያየነውም ነው። ይህም እየተደረገ ነገር ነው ያለው እና ይሄ እንዲህ እንዳይሆን ባለፈውም ብያለው። ይሄ እንዳይሆን እነዚህ ጋዜጠኞች ገንዘብ ማግኘት መቻል አለባቸው። አሁን ይሄንን የሚያረጋግጥልኝን ትንሽ ከዚህ ቪዲዮ ሰምተን እንመለስ ነው። እና ለሀይደር መረጃው መጀመሪያ የደረሰው እንዴት እንደሆነ እንግዲህ እኛ እናቃለን። እና ሀይደር ጋ አይደለም ተረጋጋና፣ እንትም ሀይደር ጋር ይሄ መረጃ ሊደርስ የቻለው ከኛ ሰዎች እንደሆነ እናውቃለን። ከራሱ ከሀይደር ስለ ሀይደር መረጃ እንትን ያልኳችሁ እኔ ራሴ አይደለም። ግን መረጋጋት። ከኛ ቀድሞ ያወቀው ግን ሀይደር ነው። ረጋ ብሎ እያስረዳን ያለው አንተ ረጋ ብለህ ረጋ ብሎ አይደለም። እያስጨነቃችሁኝ። ከኛ ቀድሞ ያወቀው ሀይደር ነው። ይሄንን ቤት ይሄን። ስለዚህ መረጃ ደግሞ ቅድሚያ ልታውቀው ከሁላችንም በፊት አንተ ነበርክ። ስለ ወይዘሮ ተብለህ፣ እስኪ እንዴት ሀይደር ጋር መጀመሪያ ሊደርስ እንደቻለ እስኪ አንተ እስኪ ንገረን። ቁጭ ብለህ ቁጭ ብለህ ቁጭ ብለህ ይሄን ሁሉ ነገር እያወቅህ እንዴት እንደዚህ አይነት ስራ ትሰራለህ? ስማ፣ እኛ እኮ ከባደረባነት በላይ ጓደኞች ነን። የሰርግ ቀን ሚዜዎች የነበረን ሰዎች ነን አይደለ? እንዴት እንደዚህ አይነት ስራ ትሰራለህ? እንዴት ከጀርባቱ ጋር ናለህ? የተሙናት ምን አይነት ሁኔታ ውስጥ እንዳሉ ታውቃለህ? ተሙ ከማን እጅ እንዳስጣል ነው ታውቃለህ? ቀና በል እናውራ። እያንዳንዱን ከማን እጅ እንዳስጣል ነው ታውቃለህ ወይ? ተሙን ታውቃለህ ወይ? እነማን ናቸው በገንዘብ እስኪ ቀና በል ቀና በል እነማን ናቸው በገንዘብ የደለሉ? ለእነማን ነው መሰራው ያቆ እድል ነበር። ይሄንን ሁሉ ንገረን፣ ችግር ካለም አስረዳም ብለን ነበር። በቃ ታውቃለህ፣ አዲስ ቤተሰብ እየመሰረትኩ እንደሆነ፣ ገንዘብ ደግሞ በጣም ያስፈልገኛል፣ እኔ ተሙን እንደዚህ ማድረግ ፈልጋለሁ፣ በቃ ገንዘብ። ቆይ አዲስ ቤተሰብ ብትመሰረት ገንዘብ ቢያሳስትስ፣ ተመስገን ህይወቱን ላልፍ ጫፍ ደርሶ ነበር አይደለ? መሳሪያ ከየት መጣ? ትሰማኛለህ? እኔን እስካሁን አላወቀኝም ትሰማለህ? እንዳለ ጋርዶችን በገንዘብ ደልያቸው ሳይፈትሽኝ ነው የገቡት። ያለውን እየገባን አስተያየት መስጠት አለብን ለወንድሞቻችን። ፈጣሪ ይጠብቃቸው። በእውነት ነው የምላችሁ የገቡበት ጣጣ በጣም ሰፊ ነው፣ በጣም ሰፊ ነው። በዚህም በዛም ወርደውባቸዋል። እሱ ፈጣሪ እርዳቸው። የእውነት አምላክ ከእውነተኞች ጋር እንደሚሆን ሁላችንም እምነታችን ነው። ያው በጸሎት እንጠብቃቸው። በተረፈ ግን ወንድሞቼ ስላዳመጣችሁ ወይም በእውነት ነው የምላችሁ አስተያየታችሁን ስለምሰጡኝ ስጠፋ ጠፋሽ ብላችሁ ስለምትልኩልኝ በሙሉ ከልብ ከልብ አድርጌ አመሰግናለሁ ወደፊት ምናልባት ሌላ የቴሌግራም ወይም የዋትሳፕ ግሩፕ ፈጥሬ እንደዚህ መገናኘት የምንፈልጋችሁ ልጆች ካላችሁ በዛ ላይ እንድንገናኝ አድርጋለሁኝ ብዬ አስባለሁኝ። ስለዚህም ጎንታ ደግሞ እስ የምታስቡትን ነገር እዛው ቴክስት ላይ ጻፉልኝ። በተረፈ ግን መልካም ሁሉ እየተመኘሁላችሁ በዚህ እሰናበታለሁ ባይ

አድሮ ሁሉ ጉድ ሲታይ ይ! ጥሎን ሄደ በአደባባይ አንድም! በየዕለቱ አናውቀው ማያሳየን ከፊቱ፣ ሰው የለም ሰው ከንቱ። አመመኝ ዘንድሮ ጠናብኝ በብርቱ።